ለመስቀል ነገ እንዘምራለን እንዘምራለን ያለ

ሆቴል ማለት ነው። አንተ ጀምረልሽ? ኦኦ። አሁን አታይ? እሺ አንድ ሰው ላስቀድምልሽ ቢሆን ደስ ይለናል። አሁን አንተ መኳንት አይደለም እና መኳንት ጀግና ነው ጎብዝ ነው። ፍቁራ ቀረርቱ ምናምን የሆነ ደስ የሚል ነገር ብታሳይ ደስ ይለናል። እንዳትጎዱ እናንተ ትቶሞ ይቆም

ወዬ ወዬ፣ የትዬ፣ እንዴት ናችሁ? አረብ በማንም አልቀየርም። የእኛ ቤተሰቦች ያላቸው እኛ ለሰው ማብደር አንችልም። እነዚህ ፋሚሊዎች የልሳቸው

ታይላንሱ ካሜራችን ማስተካከል እንዳለብኝ ተሰማ።

የልጆችሽ በእውነት ይሆን እየሆነ ውዶቼ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እና ማለት ነው እነዚህ ድራማ የሚሰሩ ልጆች እንዴት እንደምወዳቸው እንዴት ደስ እንደሚሉኝ እግዚአብሔርን! እዛ ድራማ ላይ እኛ ጨጓራችንን ያቃጥሉታል፣ እዚህ መጥተው ይገለፍጣሉ። ምን ትላላችሁ ውዶቼ? አሁን የእነዚህን ድራማ የምትከታተሉ እህቶቼ፣ ወንድሞቼ ለነገሩ ብዙ ወንዶች አይከታተሉትም ሴቶች ነን የምናያቸው። ምን ትላላችሁ? ምንድን ነው የምትሉት? እንዴ፣ እዛ ገደላማ ጋር እየተበጣበጡ እኛ በጭንቀት ልናልቅ እነሱ እዚህ መጥተው በቲክታክ መጥተው ይዘፍናሉ። ጭራሽ አንድ ላይ ሁነው ወይኔ። ኮሜንት ላይ ውዶች ኮሜንቱን ላስገባላችሁ ነበረ፣ ግን አለም መቻለኝ። አንዳንድ የሆነ መጥፎ ቃላት ምናምን የሚናገሩ ስላሉ የእነሱን ማስገባት ደብሮኝ ነው እንጂ እንዴት እንደሚሰድቧቸው እኛን እዛ እኛ እዛ በጭንቀት እየሞትን እናንተ እዚህ ትገለፍጣላችሁ? እንቲ ምን አስባቸው ነው። አንዳንድ ሰው ድራማ መሆኑን ይረሱታል፣ ይረሳሉ መሰለኝ። ለምንድን ነው ግን? አረ ወይኔ እኛ በጭንቀት ልንሞት ነው እናንተ እዚህ ትስቃላችሁ? ወይኔ ድራማ መሆኑን ረሳሁ ምናምን የሚሉ ኮሜንቶች ብዛታቸው ልነግራቸው አልችልም። ብዛታቸው እውነት እንዴ በስማ እንደ ቱርክ ድራማ ወይም እንደ ቱርክ ፊልም ቢሰራ ጭራሽ አስባችሁታል? ምን ሊሆን እንደሚችል እነ ማነት አሁን ማህሌት፣ በስማም እንትናጋየው አዳንጋ ከየው አዳንጋ ሲሰሩ እሱ ድራማ አልኳ ላለ ውዶችን የግ መሀል ላይ ያቋረጥኩት በጣም ረዘመ፣ ሲረዝም ሲንዛዛ ምናምን አቆምኩትኝ። መጨረሻውን አላየሁትም እና ከኢዋዳን ጋር ትሰራ ነበረ ማሂ ማሂ በስማ በጣም ነው የምትችለው ትችላለች በጣም እችም ቀዩም ቀዩም ማን ነበር ስሟ ስማቸው አያዝልኝም ብቻ ነው ቀዩም በጣም ጎበዝ ናት። ብዙ ጊዜ ክፉ ሁና ነው የምትሰራው ግን በስማ በጣም ነው የምትችለው ትወና አንደኛ ነው በእውነት በጣም ጀግና ናትኝ እና ወዶች እንዴት ናችሁ ደህና ናችሁ ሰብስክራይብ አድርጉኝ እስኪ አሁን በቅርቡ ሀገሬ ይገባለው። መቼም ሰላም ካለ ሀገሬ ይገባለው። ውዶችን ምን ሰላም አለ? ለነገሩ ምን ሰላም አለ? ዝም ብዬ እገባታለሁኝ እንጂ እና ኢትዮጵያ ገባለው በቅርቡ። ውዶች አበረታቱኝ፣ በእግዚአብሔር እኔ ተመልሼ ስደት መምጣት አልፈልግም። ተመልሼ ስደት መምጣት አልፈልግም። ማሮቼ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ እውነት። ከዛ ቆንጆ ቆንጆ ቪዲዮ ለቀላችኋለሁ። ገጠር የገጠር ልጅ ነኝ ገጠር ሲሄድ ቆንጆ ቆንጆ ቪዲዮ እለቅላችኋለሁ፣ እና እንደምታበረታቱኝ ተስፋ አደርጋለሁ። እውነት እስካሁንም ያበረታታችሁኝ እህቶች ወንድሞቼ በጣም ነው የማመሰግነው። በጣም አስራ አንድ ሺህ አስራ አንድ ሺህ ሶስት መቶ ሀምሳ ምናምን ሰብስክራይብ አስገብታችሁኛል። በጣም ነው የማመሰግነው። በጣም እንደውም በቪዲዮ ሳልወጣ ምናምን በቃ ስለምታደርጉኝ አመሰግናለሁ፣ ከልቤ ነው የማመሰግነው። እውነት የሰው ደስታ የሚያስደስታችሁ በጣም ነው የማመሰግነው። ብዙ ኮሜንት ላይ ደግሞ ለምንድን ነው በቪዲዮ ማትወጮ ምናምን የምችሉ ልጆች አላችሁና ቪዲዮ ማትቀርጮ ምናምን ብዙ ኮሜንት ትጽፋላችሁ እና እኔ ውዶች፣ አይመቸኝም። አንደኛ ሰው ሀገር ነው ያለውት፣ ሰው ቤት ነው ያለውትኝ እንደዚህ ቪዲዮ ለመቅረጽ ምናምን ግዴታ ሰዎቹ ፈቃደኛ መሆን አለባቸው። ለመቅረጽ ራሱ ማለት ነው ታውቃላችሁ። እንጂ መቅረጽ እፈልግ ነበረ። ቆንጆ ቆንጆ ነገር ለምሳሌ ምግብ ራሱ ስሰራ መቅረጽ ይችል ነበረ፣ ግን ያው ፈቃደኛ ካልሆኑ የሰው ቤት መቅረጽ አስፈላጊ አይደለም። መዘዙ ብዙ ነው። ከዛ አንጻር ነው እንጂ ውዶቼ ሀገሬ ሀገር ስገባ በቃ እንደ ፈጣሪ ፍቃድ ሁሉ ነገር ይስተካከላል ብዬ አስባለሁ። ሁሉም ባይሆን የተወሰነው እና ከእናቴ ጋር ከጓደኞቼ ከእህቶቼ ጋር አሪፍ አሪፍ ቪዲዮ ይዤላችሁ መጣለሁኝ ይላችኋለሁ ውዶቼ፣ አበረታቱኝ። እንደዚህ አንዳንዴ በሳምንት አንዳንድ ቀን ብቅ እላለሁ። ከዛ ላይቭ ደግሞ ውዶቼ ላይቭ ከዘጠኝ ሰዓት በዱባይ አቆጣጠር ማለት ነው ከ9 ሰዓት እስከ 10 ሰዓት ወይም ደግሞ ከ10 ሰዓት እስከ 11 ሰዓት ድረስ እገባለሁ። አንዳንዴ በሳምንት አንድ ቀን ማለት ነው ብዙ ጊዜም አይመቸኝም። እና በዛን ሰዓት ጎራ ማለት የምትፈልጉም ካላችሁ ጎራ በሉ እዩኝ። እና ውዶቼ በዓል እየደረሰ ነው። በዓል እንዴት እያደረጋችሁ ነው ግን በዓል ደረሰ፣ በዓል መጣ። ማሮቼ፣ ፍቅሮቼ መስቀል፣ አቤት እንደው ስንት ዓመት በስመ አብ ሚናፍቃችኋል። ግን ውዶቼ በዓል ምናምን ምናምን ይናፍቃችኋል? ከሀገር ውስ የወጣና ረጅም ዓመት የሆነን ምንም አይመስለንም፣ ግን ገና ከሀገር ያልወጣችሁ ማለት አዲስ አዲስ መጪዎች ናችሁ። የሚናፍቃችሁ በዓል እና የምታከብሩ ሀገር ሆናችሁ አክብሩ በጣም ደስ ይላል። ሀገራችሁ መሆናችሁ የምታከብሩ ካላችሁ እግዚአብሔር ያሳካላችሁ እላለሁኝ። እና ውዶቼ ራሳችሁን ጠብቁ። አብዞ ስደት ላይ ያላችሁ እህት ወንድሞች ራሳችሁን ጠብቁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዩቱብ ክፈቱ። አሪፍ ነው፣ እውነት አሪፍ ነው። በደንብ የምትሰሩበት ከሆነ ህግና ደንቡን ተከትላችሁ የምትሰሩ ከሆነ አሪፍ ነው፣ ይከፍላል ያው ብዙ ቢያደክምም ቢያለፋም ከስራ ጋር ባይመችም፣ ግን በቃ ፕሮግራም እንደምንም ብላችሁ ይዛችሁ ለምሳሌ ቲክታክ ላይ ሀያ ሰላሳ ደቂቃ የምትቀመጡ ከሆነ ለዩቱብ የሚሆን የአስር የሰባት ደቂቃ ቪዲዮ ሰርታችሁ ብትለቁ አንድ ሀያ አስራ አምስት ደቂቃ ላይቭ ላይ ብትገቡ ምናምን አሪፍ ነው። ስለዚህ ዩቱብ ክፈቱ። ብዙ ጊዜያችሁን ቲክታክ ላይ ጌም የሚጫወቱ ልጆች ስር እየሄዳችሁ ምንድነው ኮፒሊንክ ሸር ምናምን ከምታደርጉ የራሳችሁን የሆነ ነገር ብታሳድጉ ባይነኝ ኔ እኔ እንደኔ ማለት ነው። የራስ የሆነ እኔ አሁን በጣም ቲክቶክ እጠቀም ነበረ፣ ፌስቡክ እጠቀም ነበር፣ ዩቱብ ፊልም ምናምን ምንም አያመልጠኝም ነበር። እግዚአብሔርን ከዛ የሆነች ልጅ ናት፣ አንቺ ለምን ዩቱብ አትከፍቺም? ኩዌት ነው ያለችው ልጅቷ፣ እንዳጋጣሚ በፌስቡክ ነው የተዋወቅነው። አንቺ የሰው ቪዲዮ ምናምን ለምን ከምታይ ለምን ዩቱብ አትከፍች ማለችም ከዛ ዩቱብ ከፈትኩኝ። እና የው እግዚአብሔር ይመስገን በደንብ ከሰራችሁበት ይከፍላል። ስለዚህ ዩቱብ ክፈቱ። መጥፎ ንግግር የሌለበት ጥሩ ጥሩ ንግግር ያለበት በቃ ለምሳሌ ሁለት ሶስት ሆናችሁ የምትሰሩ ካላችሁ አንድ ቤት ስራችሁን ጭርስርስ አድርጋችሁ ክፍላችሁ ስትገቡ በዛን ሰዓት ላይቭ ላይ መግባት ሀምሳ ሰብስክራይብ ካላችሁ ላይቭ መግባት ትችላላችሁ። እና የራሳችሁን የሆነ ነገር ብታሳድጉ ሀገር ስትገቡ ይጠቅማችኋል ማለት ነው ውዶቼ። ሁል ጊዜ ነው የምለው እኔ ሁል ጊዜ እንደዚህ የቪዲዮ ስለቅ የቪዲዮ መጨረሻ ላይ ዩቱብ ክፈቱ ላለሁኝ እና ክፈቱ አሪፍ ነው፣ እግዚአብሔርን በጣም አሪፍ ነው። እኔ ያን ያክል ተከፍሎኝ አይደለም ግን፣ ይከፍላል እንደሚከፍል ነው የምነግራችሁ። አስቡት የኔ አሁን ሁለት መቶ ሶስት መቶ በዛ ከተባለ ሶስት ሺ ነው ሰው የሚያዩ፣ የምለቀውን ቪዲዮ ከዛ በላይ የሚያዩ ሰው የለም። ግን በዛች እንኳን ተጠራቅመ ምን ብላ በሶስት ወር በሁለት ወር ምናምን መቶ ዶላር እና ሰባ ዶላር ማግኘት ማለት ቀላል ነገር አይደለም። አምስት ብርም ይቸግራል፣ አምስት ሳንቲም ይቸግራል ውዶቼ። ስለዚህ ጊዜያችሁን ከምታባክኑ ዋይፋይ በነፃ ነው ዩቱብ ብትከፍቱ ጥሩ ነው ላለሁኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ እያበረታታችሁኝ ወዶቼ፣ እውነት አሁን እንደዚህ ታዋቂ ያልሆነውን አበረታቱን። ዝም ብላችሁ ከምታሳልፉት ሰብስክራይብ አድርጋችሁ ብታልፉ ዩቱብ ለሌላ ሰው ሼር ያደርግልናል ማለት ነው እና ዩቱብ ያላችሁ ደግሞ ኮሜንት ጻፉልኝ ከስር። እርስ በርስ ተደጋገፉ፣ ተያዩ የአንዱን ሰው የአንዱን ቪዲዮ አንዱ የአንዱን ቪዲዮ አንዱ ማየት፣ ላይክ ማድረግ፣ ሸር ማድረግ ምናምን እንደዛ እንደዛ ተደራረጉላችኋለሁ በተረፈ መልካም ቀን፣ መልካሙ ሁሉ ይሁንላችሁ ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።